በፍጹም እኛ እና ታለውን እነሱ እዛ አለማቸው ሲቀጩ ያደሩት የምርሽ ነው። ቤዛ በጣም ከፍቶኛል። ምን እንደ ከፈኝ ታውቃለህ? አታውቅም። እሺ ልጅ ምን ድረፈልክ? እንደ ሌሎች ወንዶች ካፌን ጋብዘሽ ነው ጫማ ነው ልብስ ነው ምን ድረፈልክ? ትሰማኛለህ? በዚህ አስተሳሰብ መቼም ቢሆን ከኔ ጋር ትሆናለች ብለህ እንዳታስብ። እኔን ካላወቅኝ ጓደኛ አብሮ አደጌ ነው እሱ በደንብ ስለላሰልታል። ለተራ ነገር ምታለ ተራ ሴት አይደለም እሺ አብረን መሆን እንደማንችል ዛሬ ደግሞ ስላረጋገጥክልኝ በደንብ አመሰግናለሁ። እሺ ሰላም ውድ አድማጭ ተመልካቾቼ፣ አደይ ድራማ ዛሬን ባዲስ ክፍል ይዘመተናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አደይ ዛሬ ላይ እጅግ በጣም ከፍቷትና ነገሩ ጭቅጭቁ በዝቶባት ከቤት እቃዋን ጠቅልላ ውጭ ተብላም ጉዞዋን ወደ ሌላ ቤት አድርጋ ወጣ ሄዳለች። ዴብ በሁኔታው ሪያል ያበደ ነው። ዛሬ ላይ ናኦል እጅግ በጣም አፋጦ ይዞ ባለፈው ክፍል እንዳየነውም ለምንድነው አደይን የምታሰቃያት? ከአደይ ላይ ይቅርታሽ ና ውረደሽ ልትንከባከባት ይገባል በማለት አንገቷን አንቆ ቃል እያስገባ እያስለፈልፋት ነው ቤዛን። ቤዛም ታዲያ በፍጹም ከእሷ አልደርስም ከዚህ በኋላ አዎ በእሷ ላይ ተንኮል ብታስብ ፍቅር እንኳን እሷን እንከባከባታለሁ ብለሽ ቃል ልትገብልኝ ይገባል ብሎ አንገቷን አንቆ ነበረ ቃል ያስገባት። በፍጹም አልደርስባትም ማንም ሰውም እንዲነካት አልፈቅድም። ይህን ካለሽ በኋላ ና አሁን እንድትሄድ ከአካባቢው ገፋፍቷታል። ሽሽ ከዚህ ብሎ አባሯታል ማለት ነው። ታዲያ ተንኮለኛዋ በዛ ሌላ ተንኮል አስባለች። በፍጹም ከኔ ጋር የኔን ሀሳብ ቶሎ ፈጥኖ የማይቀበሉና ዘገምተኛ ናቸው፣ በምርጫ አይሆኑም እያለች ኤላንና ባሩኬን። ይሄን ካለች በኋላ አሁን እንግዲህ ነገሯንና ተንኮሏን ወደ ደብ ለማዞር ከራሷ ጋር መክራለች። ታዲያ ደብን ልቅረበው ስትልም ይህን ነገር ከራሷ ወርታ ሆሩታ፣ ይህን ስለ ሁኔታ ደግሞ ፍቅርን ቀርባ ለማጣራት ሞክራለች። ፍቅርንም ጠርታ ስለ ዴቪስ ደካማና ጠንካራ ጎን ንገር እያለቻት ነው። ስለምን ጠየቅሽኝ? ይሄን ይህን ለምን ማወቅ ፈለግሽ? ብላ ፍቅርም ስለ ዴቪስ ሲነሳ ስለማትወድ ጥያቄውን በጥያቄ አፋጣታለች። ነገር ግን ብነግሪን ጥሩ ነው ደግሞ ማጣራቱም ደርስበታለሁ እያለችም ባሉበት ሁለታቸው የተጨቃጨቁ ዴቪ ይከሰታል። ምንድን ነው ብሎ ጥያቄውን ጠይቋል። ዴቭ ነገር ግን ግጥም ማርጋ ውሸቷን ጠንስሳ አቀናብራ ነገሩን እንግዲህ ተናግራለሽ ማለት ነው ቤዛ እሷ ናት ስለሱ ደካማና ጎና ጣሪ ነኝ ያለች ነው ትላለች። በእውነቱ ፍቅር ደንግጣ ነበረ። ነገረኛና ነገረኛ፣ ተንኮለኛና ተንኮለኛ ይተዋወቃልና እንዴት እንደዚህ ተያለሽ ተዋሻለሽ ብላ ብጭሁባትም እሷ ናት ያለችው ብላ እሱ እንዲያምናት አምናት ግግም ብላለች። ያው ዴቪን ቢሆን ለፍቅር ያለው ቦታ ብዙ ውሸትና ተንኮል ስለሚይባት ብላ ይሆናል የሚል እምነትም ያደረበትና ያመናት ይመስላል። ቤዛም በዛ መሀል እየተጨቃጨቁ ሁለታቸው ቅውጥ ያለ ጸብ ሲጀምሩም ዴቪም አትንገሩኝ ማንንም መስማት አልፈልግም ብሏቸውም ወጥቷል ማለት ነው። ከወንድሜ ራስ ላይ ውረዱ ያለች ነው። ሊዲያም ቢሆን እሱም ቢሆን እጅግ በጣም ጨንቆታል። ያደይ ጉዳይ ሊያማክራት አደይን ያደይን ጉዳይ ለማከር ወደ ህቱ ክፍል ወደ ሊዲያ ሄዶ ነበር። ታዲያ አንድ ነገር ልንገርሽኪ አማክሪኝ ሄቴ ብሎም ስለምን ዳግዝህ ምንድነው ማማከር ስትልም እንግዲህ የአደይን ጉዳይ እዚህ ቤት ውስጥ ሁሉም ማብረውብኛል። ስለዚህ አንቺ ልታግሽኝ ይገባ ስላት በአደይ ጉዳይ በታምር ላግዝ አልችልም። ስለምን ብለህ ነው? እሷ ላይ ግን አንተ ስንት ሴት ባለበት ከቤት ሰራተኛ ገያለች የእሱን ሞራ ሳትጠብቅ ተወዳታለሁ ወይ ስትልም ጠይቀው ነበረ። እንዴት ልግለጽልሽ? ስለ አደይ፣ አዎ በጣም ወዳታለሁ እያላትም ነበር። ከኔም በላይ ስትል፣ አንቺና እሷ ትለያያላችሁ እያላት ነው። ታዲያ ይህን እየተባባሉ አንተ አሁን እማዬ እንኳን ብትሰማ የቤት ሰራተኛ ፈቀረ እንዴ አንተ ምን ሆነ ነው፣ አረግን ላንተ አትመጥንህም እያለች እሱን በማይገባ ነገር እየተናገረችው ሳለ፣ ታዲያ የደም መልስ ግን ማየም ቢትሆን አዴ በሰራተኛ መሆኗን ከአንቺ ካልሰማሽ ከየት ማሰማም፣ አዴ ደግሞ ጎበዝናት እያለም ብዙ ነገር ቢላተም እንግዲህ ሊዲያ ግን ተቃራኒ ብር መልሷ። ታዲያ በስሜትና በንዴት እሱም አዴ ማለት ራሷን የምታስተዳድር ጠንካራ ሴት ሕይወቷን አሸንፋ ለቤተሰቧ የምታግዝ ራሷን የምትችል በራሷ የምትተማመን ቆንጆ ሴት ነው ያፈቀርኩት ዝም ብላ አልፈ ወይም በማንም ሰው ጥገኛ ያልሆነች እያለም በስሜት ተናግሮ፣ ድሮም እህታለብያን ስላማክርሽ በመጣ በማለት ተናዶባት ይወጣል። ዴቭ እውነት ክነው እንዲያመረርክ እያለች ዲዲያን መከተሉን ሞክራ ነበር፣ ግን እሱ ተቷት ሄዷል። ታዲያ አዴም ቢሆን ወደነ እንግዲህ ለምረን ቤት ሂዳ ነበር። ከለሚጋ ሂዳ ልብስ ቀይራላት ለሚጋ ስራ እንጀምራለን። አሁን ትንሽ የሽሮ ቤት ነገር ከፍተን እንሰራለን እያሉ እየተመካከሩ ባሉበት ናኦል ከየት መጣ ሳይባል በዛ በነለምለም ቤት ተከስቷል። በእውነቱ ሁለታቸውም ደንግጠው ነበር። እንዴት መጣም ብለውት በቃ ከናንተ ጋር ልሆን ሲልም መቶ እያወራቸው ነው። ታዲያ አሁን ላይ አደይ በባለፈው ሌላ ሀሳብ ነበራ ስደትን የመሄድ ታዲያ ይሄንን አስቦ ለማክራችሁ የመጣሁበት የሆነ ጉዳይ አለኝ ሲልም እንግዲህ ከእኔ የሚደበቃለሁ ወይ ልውጣ ስትልም ለምለም ብትወጪም እኮ ትነግርሻለች ይላታል እሱስ ትክክል ነው ብለው ሁለታችሁን ቁጭ በሉና ማኩኝ ለብቻችሁ ሆናችሁ ከምታሙኝ እላቸዋል ታዲያ ነገሩ እንዲህ ነበር ከሀገር ልውጣ ነው የሚል እንዴት እንደዚህ ትላለች ለምን ጉዳይ ብለውም ሲጠይቁት እንዲህ አንቺ ሀሳብሽን ቀየርሽ እንዲያ አንቺ ልትሄጂ ነበር የሚል ሀሳብ ነበረው እሷ ግን አዎ እዚህ ስራ ልንጀምር ተመካክረን እዚሁ ነው ስደትማ ለምን ስትል ለምለምማ አንስታለች ናኡልም ቢሆን እንደዛ ካሰባችሁ እኔንም ጨምሮ ከእናንተ ጋር ልስራ ሲል በፍጹም እንዴት እንደዚህ ሐሳብክ? በእርግጥ እኛ ሁለታችን ብቻ ነው ሶስተኛ ሰው አንጨምርም። ነገር ግን ገንዘቡን ከየት አመጣሁ ብላ አደይ፣ ሴቶቹን ሽጠህ ያመጣሁ ከሆነ ይህንን ለበጎ አድራጎት ድርጅት ስጠው እንጂ በፍጹም ሊሰራበት አይገባም። ኃጢአት ነው፣ መጥፎ ነው። የሰው እንባ ስንት ሴቶች አልቅሰውበታል ሲሉም ለምለምና እንግዲህ አደይ ሀሳብ ሰጥተውታል። እሱም በሀሳባቸው ተስማምቶ እሺ እንደዛ አደርጋለሁ ግን ደግሞ ስራውን ብጨምሩኛ አብሬ ከእናንተ ጋር ብሰራ ሲል በፍጹም እንደዛ አትሆንም፣ ራስክን ችለህ ገንዘብ ካለ መስራት ትችላለህ። ብቻዬንማ ያለ አጋዥ አንድ ሰው ሊያግዘኝና አይዞ ሊለኝ የሚችል ሰው ያስፈልገኛል እያለ ይህም ያወሩ ባሉበት ሰዓት ነበር ላ በዛ ቤት ውስጥ የተከሰተው። እንዴት መጣ ብሎ ጩኸቱን በድንጋጤን በጩኸትም ሲናገር እንዲህ ኤላ ማለት አንተነ ሆይ ቤቴ ቤቴ አልክሳ ብሎ በጣም ቀብረሪ ያለመልስ ነበር የመለሰለት። ምንም ነገር አልፈራውም ነበር በጣም ጩኸበታል። ታዲያ ተረጋጋ ብለውት ነበር አዴና ለምለም። ቢሆንም ግን ኤላ በጣም እዚህ ቤት ውስጥ ሊመጣ አይገባም። ከኔ ቤት ሲመጣ ሰው አስፈቅዶኝና ተናግሮ እንጂ ዘሎ አይገባበትም የኔ ቤት ውስጥ እያለ ነው ናኦልም ይወጣለሃላ በማለት ሲል አሁን ኑጣ ብላ አደይ ዘው ይዘሹጭ ጥፊ እዚ እያላት ነበር እሷ ይዘሹች አንቺ ከውንሻመጣሹ ሲል ለምም ቢሆን በጣም ተናዳበታለሽ። በዚህ መልኩ እንዴት እንደዚህ ታደርጋለ ብለው ነበር። ሁለታቸውም ሞተ ሂደዋል አደይና ናኦል። ታዲያ ለሚ በጣም አኩርፈው ነበረ። እንግዲህ አው እንደዚህ መሆኑ የለበትም ብሎ እየተቆጣትም ነበረ። ከአንቺ ጋ እንደም አልፈልግም እዚ ቤት እያላት ነበር። ሁለታቸው ታዲያ ናኦልና አደይ በመንገድ ይሄዳሉ። እየሸኛት ነው። ወደቤት እየመጣች ብዙ እያወሩ በመንገድ እንግዲህ ተቃቅፈው ሰላም ተባብለው ሲለያዩም ኪንጎና ደመቀ ከርቀት ያያቸዋል። ኪንጎ ሄዶ ለመደባደብ የሚያስብ ይመስላል። ደመቀ ይገለግለዋል ገላግለዋል አቲድ ቆይለዋል አቅፋት እኮ ወራት እኮ አብረው ተራመዱ እኮ እያለም በጣም በቅናት ቡቅ ብለዋል። ወደ እነሱ ትመጣ ጠብቀ ይዟታል። ለምንድነው ከሱ ጋ ምን እያረግሽ ነው ብሎ ይጠይቃታል፣ እጇን ይዞ እንዲህ ምን አገባ? ደክሞኛል፣ መንገድ አትዝጋ። ስለሱ ጉዳይ ደግሞ ሊመለከት አይገባም እንቅስቃሴን ሁሉ ለአንተ ማሳወቅ ያለብኝም ስትል እኔ ስላፈቀርኩሽ ነው ወይ ስለወደድኩሽ ነው ወይ በዚህ ልክ ላንቺ የማልመጥን ሰው ነው ወይ ለካ በማለት አንተ እኔ በምን ውስጥ እንደሆንኩ ኤላቤትስ አሁንስ ምን እንደ ከፈኝ ታውቃለህ ውስጤን በማለት ከጎን የሆነ አይዞሽ እ የምትለኝ ሰው አይደለም ስትለው እሺ ምን ላድርግልሽ ልብስ ነው ጫማ ነው ወይስ ደግሞ ካፍቴሪያውስ እጅ እንደ ሌሎቹ ለአዝናናሽ ከብዙ ሰዎች ጋር እ ካፌ ለካፌ ስዞር የማይሻለው ሲላት እጅግ በጣም በንዴት ዛሬ ላይ አደይ ኪንጎን በጥፊ መታዋለች አንኳንም አንተ እውነታውን ነገርከኝ። እንዳንተ አይነት አፍቃሪ እንዲኖርም አልፈልግም። ደግሞ በጥቅማጥቅም የምታለል ተራሴት አይደለውም። እንደዛም ልገምተኝም አይገባም። እንደዚያም ካሰብክ ደግሞ ስለእኔ አብሮ አደጌ ደመቀ በደንብ ሊያስረዳ ይገባል። እንኳንም እውነቱን አሳወቅከኝ በማለት በጣም በሚያሳዝን ሁኔታ ተናዳበት ገፍትረው ከቦታው ወደ ቤት ሂዳለች ማለት ነው። ተንኮለኛው ቤዛም ነገር የማያልቅባት ዴቪን ወደ እሷ ለማምጣት ሌላ ሀሳብ የጠነሰሰችው ዛሬ ላይ የውሸቱ አውሸት ወደ እሱን በመሄድ አደይ የት እንዳለች ታውቂያለሽ ወይ? ስትል እኔ አላውቅም፣ ነገር ግን አንቺ የምታውቂ ትመስያለሽ። የት ናት? ይጠይቃታል። ትናንትና ተናንትና ሄጄ ነበር ኤላ ቤት፣ ነገር ግን ባርክ ያለው ኤላ ቤት ነው። ወደ ስራ አልተመለሰም። ሁለታቸው ዓለማቸውን እየቀጩ ይጫወቱብናል ትላለች። እንዴት እንደዚህ ሊሆን ይችላል? ኤል እንዴትስ ወደ ስራ አልተመለሰም? ባርኮት ደግሞስ አዴ እንደዚህ አደረገች ወይ? የፍቅር ጥያቄ ሆነ ባርኮትን ተቀበለች ወይ ሲላት፣ አዎ ትለዋለች። እውነት ሽነ ወይ ሲላት፣ በአይኔ ነው በጆሮ አይደለም ሳወሩቶኝ፣ ሳይሆን በአይኔ ነው ያየዋቸው ብላ የውሸቱን ጥግ ለእሱ እንዲያምናት አድርጋ ነግረዋለች። እሱም ማምኗት ነበር። ይሄን ነገር በጣም ተናዶ ወደ ሆኑ ነበር ወደ ኤላቤት ይሄደው። በእርግጥ ወደ ኤላቤት ሲሄድ አደይ እዛ አልነበረችም። ታዲያ አደይ የት ሄደች ብሎም ሲጠይቅ የለን ይቅርታ በማለት ነበር የገባው። በርሳን ኳኳ አደይ እንግዲህ ለሚ ወደና አደይ ልጠይቅ ብላ ሄዳለች። በሰላም አይደለም ያለ ይጥረዋል። በእርግጥ አደይ ወደ ቤት ተመልሳ ምታ እንግዲህ ተንኮለኛዋ ፍቅር ከእናቷ ጋር ስልክ አውርታ እውነት የሆን ውሸት ባናቅም ከቤት ውጭ ብላሻሌ ብላ እቃዋን ጥቅልል አድርጋ ጥንቅር ብለሽ ቅሪ ከዚህ በኋላ እዚህ ቤት ማሾፍ የለም። ስራ ማሰሪም ምንም ደክሞኛል። እማዬ እንድትይዝ ብላ ብላሻሌ በማለት ልብሶቿን ሰብስባ የውቅር ቅንቦች ብላ ተወረውርላታለች። አደይ ምስኪኗ ልብሷን ይዛ በፔስታል በጎዳና ላይ ክርጥት እያለች ስትወጣም ታዲያ ሁለታቸውን ቢሆን ይህን ስራ እንዴት ትሰራለሽ ብላ ሁለት ተንኮለኛ ተያይዘዋል ፍቅርና ቤዛ እና ገባች ስትል ታዲያ በውስጧ እያሰበችላት ነው ተንኮል እንዲህም ስትል ተናግራለች ቤዛ ፍቅር በቆፈር ጉድጓድ ትገቢበታለች እሰራልሻ አለው በአንድ ድንጋ ሁለት ወፍ እያለችም እየተረተች ከራስ ዋጋት ትመለከታታለች ታዲያ አሁን ላይ ምን ልትሰራ በፍቅር ላይ ቤዛን ባና ቅም ተንኮል እያሰበችባት ነው ታዲያ ዕቃዋን ይዛ ወጣለች ለመሄድ በጎዳና ላይ መንገድ ላይ ስትንከራተት ወጣም ስትሄድም ወዴት ነው ብላ ስትል አንቺ ማድረቢ አንቺ እናታለሽ እኔም እናታለች በማለት በጥፊ መታት። እግዚአብሔር ይፍረድብሽ እንጂ እኔ ማምን አልልሽም ብላት ነበር። ወጣ ሄደችው። በስሜት ተናዳ አደይ ልብሷን ጠቅልላ በጎዳና ስትሄድ ለሚ ወደሷ ስትመጣ ተገጣጥመዋል መንገድ ላይ። ለምለም ስለ ሁኔታው ስጠይቃት ከቤት እንደተባረረች ትነግራታለች። ወደ እኛ ቤት እንሄድ ብትላትም በፍጹም ብላት ነበረ። ታዲያ ስራ ፍለጋ ወደ ሌላ ደላላ እንድታደርሳት ሂዳ አድርሳት፣ ለምለም ወደ ቤት ስትመለስ ግን ጠብቋት ነበር የት ነች አደይ ብሎ ሲጠይቃት፣ ግን ኖ አደይ ማለት ትንሽ እኮ ተላለፋችሁ ሰራተኛ እንግዲህ የሚቀጠርበት ቦታ ደላላ ጋድሻት መጠው ብላ ተናግረዋለች። ጨክናብኝ ሄደችው እያለ በጣም አዝኖ ነበር። ምክንያቱም ውሸት አቀናብሮ በሷ ላይ የሰሩባት ነገር ደብን ቢሆን ጮሆባት ነበር። እንዴት እንደዚህ ታረጊያለሽ ስላት እኔ የማንንም ፍቅር አልተቀበልኩም ብላ ብትነግረውም እሱ ግን በሰዓቷ ላይ አላዳመጣትም ነበር። ያኔ ነበረ ሁሉም ነገር ሲደራረብባት ሰልችቶኛል ብላ ጥላ የወጣችው ከዛ ቤት ውስጥ ማለት ነው። ታዲያ አሁን ላይ በጣም በሚያሳዝን ሁኔታ እንግዲህ እሷም ከዛ ይሄዳለች። ዴብን በጣም ደብሮትና እያዝንም ተመልክተናል ማለት ነው። ታዲያ በመጨረሻ ያየነው ናኡል ወደ ለምለም ቤት ተመልሶ ይሄዳል። በጣም ደንግጣለች። ስለምን መጣ እያለችም እየጠየቀችው ነበረ። ታዲያ ሆኖም ግን እንዴት እንደሆነ ግራ ገብቶት አይናይኑን እያየች ካጠገቧ ተቀምጦ እንግዲህ፣ በዛ መሀል ደግሞ ዴብም ተመልሶ መቶ ወደ ቤት ቤዛም አንቆ ይዞ ይህን ያሉ ውሸት ማቀናበሩ ስለምን አስፈለገ ብሎ እያስለፈለፋትና አንገቷን አንቆ ይዞ እውነታው እንድትናገር በጣም እንግዲህ አፍኖ ይዛት ነበር ማለት ነው። በስተ መጨረሻ ግን ታዲያ እንግዲህ ናኦል ከለምለም ጋር እንደተቀመጠ እንግዲህ መቶ ነበረ ኤላ እንግዲህ እዛ ላይ ነው ድራማው ያበቃው ማለት ነው። አድማጭ ተመልካቾቼ ቀጣዩን ክፍል ደግሞ ይዘን እንመጣለን። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክሸር በማድረግ የእናንተን አስተያየት በኮሜንት ጻፉልኝ። አብራችሁን ስለቆያችሁ አመሰግናለሁ።